ም ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል የ2017 ዓመተ ምህረት አማርኛ ሞዴል ፈተና በኮልፌ ቀራኒዮ ክፍለ ከተማ ተዘጋጅቶ የቀረበላችሁ ነው። እንግዲህ በውስጡ አርባ ጥያቄዎችን ይይዛል። ዛሬ ይዤላችሁ የመጣሁት ከ1 እስከ ሀያ ያሉትን ጥያቄዎች ነው። በሚቀጥለው በሁለተኛው ክፍል ወይም ደግሞ በመጨረሻው ክፍል ደግሞ ከ21 እስከ አርባ ያለውን ይዤላችሁ እመጣለሁ። አማርኛ ጥያቄዎችን ስሰሩ ግር የሚላችሁን ነገር ግልጽ በሆነ መንገድ ይዤላችሁ መጥቻለሁ። እንግዲህ ወደ ቪዲዮ ከመሄዳችን በፊት እንደተለመደው ሼር ማድረግ፣ እንዲሁም ቪዲዮን ላይክ ማድረግ፣ ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረግ፣ እንደዚህ አይነት አዳዲስ ቪዲዮዎች፣ ጥያቄዎች ሲሰሩ እንዲደርሳችሁ ደግሞ የደውል ምልክቱን መጫን አይርሱ ማለት ነው። በቀጥታ ወደ ቪዲዮ እንሄዳለን። አንደኛው ጥያቄ በአንቀጹ የሚነሳውን ጉዳይ ጠቅለል አድርገው የሚያነሳ አረፍተ ነገር ምን ይባላል ይላል። አንቀጽ ላይ ምን አለ? ዝርዝር ሀሳቦች አሉ ዋናው አረፍተ ነገር ደግሞ አለ ማለት ነው። ዋናው አረፍተ ነገር ወይም መጀመሪያ ላይ ሊመጣ ይችላል። ሁለተኛ መሀል ላይ ካንቀጹ መሀል ላይ ሊመጣ ይችላል። ወይም መጨረሻ ላይ ሊመጣ ይችላል ማለት ነው። እንደዚህ አይነት በእንደዚህ አይነት ሪፕሬዘንት ልናደርገው ትችላለን። ዋናው ኃይለ ቃል እዚህ ጋር በጫፍ የምናየው አለ ከላይ ማለት ነው። ወይም ደግሞ ምን ላይ ሊመጣ ይችላል? መሀል ላይ ሊመጣ ይችላል። መሀል ላይ ሲመጣ እንደዚህ አድርገን እንገልጸዋለን። እዚህ ጋር ኃይለ ቃሉ ወይም ዋና ዋና አረፍተ ነገሩ አለ ማለት ነው። ከዛ ደግሞ ምን አለ መጨረሻ ላይ ሊመጣ ይችላል። መጨረሻ ላይ ሲመጣ እንደዚህ አድርገን በስዕል መልክ ስንገልጸው እንደዚህ ነው። ስለዚህ ሶስት ቦታ ሊመጣ ይችላል። ግን ጠቅለል አድርጎ አንቀጹን የሚነግረን አረፍተ ነገር ዋና አረፍተ ነገር እንለዋለን፣ ወይም ኃይለ ቃል እንለዋለን ማለት ነው። ስለዚህ መልሳችን ሃና ሀመር ሀይ የሚለው ማይ ይሆናል ማለት ነው። ሶስተኛው አጼ ምኒልክ ነሐሴ 13 18 35 ዓመተ ምህረት በአንኮበር ከተማ በሸዋ ንጉስ ኃይለ መለኮትና ከወይዘሮ እጅጋየው ተወለዱ። እንግዲህ አሁን ይሄ ምንድነው? ስለ አጼ ምኒልክ እየተረከ ነው አይደል? ያለው በ1935 ተወለዱ፣ ቫንኩቨር ከተማ አባታቸው እነዚህ ናቸው፣ እናታቸው ከዚህ ተወለዱ እያለን ነው። ስለዚህ ምን እያረገልን ነው? ምን አይነት የድርሰት አይነት ነው የጠቀሙት? ሀ ገላጭ ድርሰት ይላል። ገላጭ ድርሰት የሚባለው አንድን ነገር የሚገልጽልን ነው። ስለ አንድ ነገር ግልጽ አድርጎ የሚነግረን ነው። ይሄ ማለት ይሄ ይሄ ነው ብሎ የሚገልጽልን ከሆነ ገላጭ ድርሰት ነው። ተራኪ ድርሰት ልክ እንደሆኑ ነው። ከዚህ ሰው ተወለደ በዚህ ዓመተ ምሕረት ተወለደ እያለ የታሪክ ቅደም ተከተሉን ጠብቆ ከውልደቱ ጀምሮ እስከ ሞቱ የሚነግረን ነገር ከሆነ ተራኪ ይባላል። ስዕላዊ ድርሰት የምንለው ደግሞ ስዕልን በውስጣችን የሚስልብን ነው። እንደዚህ ለብሶ ነበረ፣ እንደዚህ አይነት ከለር አድርጓል፣ ከዛ እንደዚህ ሄደ፣ በእንደዚህ አይነት አረማመድ እየተጠቀመ ምናምን ካለ የሚነግረን ቃል ለኛ ምስል የሚከስትልን ከሆነ ውስጣችን ላይ የሆነ አይነት ኢሜጅ የሚፈጥርብን ከሆነ ስላይ ድርሰት ይባላል መደሞ አመዛዛኝ ድርሰት ነው አመዛዛኝ ድርሰት የሚባለው ሁለት ሀሳቦችን እያቃረነ ወይም ደግሞ ሁለት ሀሳቦችን ይሄኛው ልክ ነው ይሄኛው ልክ አይደለም እያለ በሁለት ሀሳቦች መካከል ያለን ነገር የሚያቀርብ ድርሰት አመዛዛኝ ድርሰት ይባላል ወይም አርጊመንታቲቭ የምንለው ነው በእንግሊዘኛ ስለዚህ ይሄ ስለ አፄ ምኒልክ የሚተር እየተጻፈው ይሄ አንቀጽ ይሄ ድርሰት አይነት ስናየው ተራኪ ድርሰት ነው ማለት ነው። ስለዚህ መልሳችን ላይ ይሆናል። አራተኛው ውሃ በህይወት ለመኖር በጣም አስፈላጊ ከሆኑ ነገሮች አንዱ ነው። ውሃ በአካባቢያችን የሚገኝና ብዙ ማህበረሰብ በቀላሉ ሊያገኘው የሚችል የተፈጥሮ ሀብት ነው። በመሆኑም ሰዎች ውሃ ለመጠጥነት፣ ለምግብ ማብሰያ፣ ለግንባታ፣ ንጽህና ለመጠበቂያ፣ እንዲሁም ለተለያዩ አገልግሎቶች ይጠቀሙበታል። የአንቀጹ ኃይለቃል የቱ ነው ይላል። ሃ ውሃ በአካባቢያችን በቀላሉ ይገኛል ለውሃ በሕይወት ለመኖር በጣም አስፈላጊ ከሆኑ ነገሮች አንዱ ነው። አመሮሃ ውሃ ለመጠጥነትና ለምግብ ማብሰያነት ያገለግላል። መውሃ የተፈጥሮ ሀብት ነው ይላል። ሀ አይሆንም፣ ምክንያቱም ውሃ በአካባቢያችን በቀላሉ ይገኛል የሚለው እንደ ማብራሪያ የገባ ሀሳብ ነው እንጂ በአካባቢያችን የሚገኝ ነው ምናምን የሚለው እንደ ማብራሪያ የገባ ነው እንጂ እንትን አይደለም፣ ሀይለ ቃሉ አይደለም። ለውሃ ብሄት ለመኖር በጣም አስፈላጊ ከሆኑ ነገሮች አንዱ ነው ብሎ ነው አይደለም የሚጀምረው። ስለዚህ ስለ ውሃ ገና ኢንትሮዲስ ያደረግልን ውሃ ብሄት ለመኖር በጣም አስፈላጊ ከሆኑ ነገሮች አንዱ ነው ብሎ ስለ ውሃ እያብራራል ነው። ስለዚህ ሀይለ ቃሉ ለነው ሀመር ውሃ ውሃ ለመጠጥነትና ለምግብ ማብሰያነት ያገለግላል። ይሄኛውም ከጥቅሞች ውስጥ እንደ ማብራሪያ የገባ ነው። ይሄም ሀይለ ቃል አይሆንም፣ መም ከማብራሪያዎች ውስጥ አንዱ ነው። ስለዚህ አይሆነም። መልሳችን ለይሆናል ይሆናል ማለት ነው። አምስተኛው ከሚከተሉት አረፍተ ነገሮች ኃይለ ቃል የሆነው ይቱ ይናላል ሀ የህዳሴ ግድብ ለኃይል ልባ መንጫነት ያገለግላል ይሄውን ጥቅሙ ነው እየተናገረ ያለው አይደለ ይሄ ወይም ደግሞ ሙሉ እና ቦናን ለ የህዳሴ ግድብ ለመስኖ ስራ ያገለግላል። ሁለቱም ያገለግላል ያገለግላል ነው ማ የህዳሴ ግድብ ለሀገራችን በርካታ ጥቅሞች አሉት ከዛ መ ለ ስለዚህ የህዳሴ ግድብ ለኃይል ማመንጫነት ለመስኖ ስራ ለአሳ እርባታ ያገለግላል ይላል። ይሄ ማብራሪያ ነው። ሀመሯ የህዳሴ ግድብ ለሀገራችን በርካታ ጥቅሞች አሉት። ስለዚህ ከሶስቱ የሚለየው ሀመሯ ነው። በርካታ ጥቅሞች አሉት የሚለው የህዳሴ ግድብ ጥቅሞች የሚለው ህብረ ቃሉ ነው ማለት ነው። ከዛ በኋላ ስለ እነሱ የሚያብራራ ይሆናል ማለት ነው። ስለዚህ መልሳችን አመሮ ይሆናል ማለት ነው። ስድስተኛው ሐኪሞቻችን የሚለው ቃል ተነጣጥሎ ሲጻፍ ትክክለኛው የቱ ነው? ሐኪሞቻችን ስለዚህ አሁን እዚህ ውስጥ ያለ ዋና ቃል ማን ነው? ሐኪም ሚል ቃል አለ አይደለ? ስለዚህ ሐኪም ሚል እናወጣለን ከዛ ሐኪሞቻችን አይደል? ሐኪም ሐኪሞ ሐኪም ኦቻችን ኦቻችን ሚል ነገር አለ። ስለዚህ ኦች እንልና አችን ደግሞ ሚል እናወጣለን ማለት ነው። ኦች ሐኪሞች፣ ሐኪሞች ከሚለው ኦች ይወጣል፣ ቻችን ከሚለው ደግሞ አችን የሚል ይወጣል ማለት ነው። ሁለት ጥገኛ ምዕላድ ነው የሚኖረው ማለት ነው። ሐኪም የሚለው ዋና ቃል አለ። ከዛ በኋላ ሐኪሞች ሲል ኦች ይወጣል፣ ሐኪሞቻችን ሲል ደግሞ አችን የሚል ይወጣል። በጠቅላላ ሐኪሞቻችን የሚለው ለመልስ ይሆናል ማለት ነው። ሰባተኛው ቅጠሎቹ የሚለው ቃል ተነጣጥሎ ሲጻፍ የቱ ነው ይላል። ቅጠሎቹ። ስለዚህ ከዚህ ውስጥ አሁን ዋና ቃል ማን የሚባላል? ለብቻው የሚቆም ቃል ማን ነው? ቅጠል የሚላል። ስለዚህ ቅጠልን ለብቻው እናወጣለን። ከዛ ቅጠሎቹ አይደለ። ስለዚህ ቅጠሎቹ ከሚለው ውስጥ መጀመሪያ ቅጠሎች የሚለው፣ ከቅጠሎች ከሚለው ውስጥ ኦች ይወጣል። ከዛ ቅጠሎቹ ቹ ደሞ የሱ ሲሆን ደግሞ ብዙ ቅጠሎቹ ነው። ደሞ የሱ ሲሆን ደሞ ማን ይወጣል ኡ ይወጣል ማለት ነው። ስለዚህ ቅጠል ኦቹ የሚል ይሆናል ማለት ነው። ቅጠሎች ቅጠሎች የሚል አለ። ከዛ የሱ መሆኑ ቅጠሎቹ አይደለ የሱ አይደለ። ስለዚህ ቅጠሎች ኡ ሲሆን ይሆናል ማለት ነው ሲነጣጠል። ስለዚህ መልሳችን ሀመር ውሃ ይሆናል ማለት ነው። ስምንተኛው ጽሕፈት ቤት በእዝባር ስናሳጥረው ትክክለኛ የቱ ነው ይላል። ጽፈት ቤት ጽህፍ ጽህ ቤት ይሄ አይሆንም። ጽቤት ይሆናል አምሮ ጽት አይሆንም ጽፈት አይሆንም። ስለዚህ ቤት ብዙ ጊዜ አታጥርም ብዙ ጊዜ አሁን ትምህርት ቤት ራሱ ብናይ ትምህርት ቤት የሚለውን አሳጥሩት ቢባል ት ቤት ነው የምንለው። ቤት የምንለውን አናሳጥረውን ብዙ ጊዜ ማለት ነው። ግን ቤት ስል ሁልጊዜ ሁለተኛው ቃል አያጥር ማለት አይደለም። ለምሳሌ አሁን ትምህርት ሚኒስቴር እኔ ትምህርት ሚኒስቴር ብናይ ከዚ አሳጥሩት ብናል ትሚ ነው የሚሆነው። ትምህርት ሚኒስቴር ትሚ ይሆናል ማለት ነው። ስለዚህ ቤት የሚለው ግን ብዙ ጊዜ አያጥርም። ስለዚህ ጽን እንወስድና ከዛ ቤት የሚለው እናስገባለን። ጽህፈት ቤት እንደዚህ የሚጻፈው መልሳችን ላይ ይሆናል ማለት ነው። ዘጠነኛው፣ ቤተሰቦቻችንን በስራ ማገዝ መርዳት ተገቢ ነው። በአረፍተ ነገር ውስጥ ቅንፍን የምንጠቀመው የቱጋ ነው? ይላል አሁን ተመሳሳይ ቃላቶችን ለመለየት ነው። ቅንፍ የምንጠቀመው ቅንፍ ማለት ወይም እንደማለት ነው። ቅንፍ ማለት ወይም እንደማለት ነው። ስለዚህ ቤተሰቦቻችንን በስራ ወይም ማገዝ አይሆንም አይደል። ስለዚህ እዚህ ጋር ወይም ቅንፍ አይገባም ማለት ነው። ቤተሰቦቻችንን በስራ ማገዝ ወይም መርዳት እዚህ ጋር ልክ ነው፣ ይገባል ማለት ነው። እዚህ ጋር ቅንፍ ይገባ። ስለዚህ ማገዝ፣ መርዳት ተመሳሳይ ቃሎት ናቸው። ስለዚህ ማገዝን ከመርዳት ማገዝን በሌላ ቃል ለመግለጽ ስንፈልግ ነው ቅንፍ የምንጠቀሙ። ስለዚህ ቤተሰቦቻችንን በስራ ማገዝ ወይም ብለን ቅንፍ እናስገባለን መርዳት ተገቢ ነው። ስናነባው እንደዚህ ነው። ቅንፍን ብዙ ጊዜ ስናነባው ወይም ብለን ነው የምናነባው። ስለዚህ ማገዝ ቅንፍ መርዳት የሚለው የቱ ጋር አለ? ለ ላይ ያለ። ስለዚህ መልሳችን ላይ ይሆናል ማለት ነው። ለምን እንደገባ ገብቷችኋል አይደል? ሁለት ተመሳሳይ ነገሮችን ለመለየት ነው ተመሳሳይ ቃላቶችን ወይም በሚል ለመለየት ቅንፍ እንጠቀማለን ማለት ነው። አስረኛው የሚከተሉትን አረፍተ ነገሮች በማስተካከል ትክክለኛ አንቀጽ የሚያደርገውን ምርጫ የቱ ነው? እንደዚህ አይነት ነገር ሲመጣላችሁ ሪያረንጅ ማድረግ ወይም ደግሞ አንቀጽ አድርጋችሁ ጻፉት ተብሎ የተለያዩ አረፍተ ነገሮች የተዘበራርቀው ሲሰጣችሁ ምንድነው የምታደርጉት? መጀመሪያ ሁሉንም አረፍተ ነገር ከአንደኛው ጀምራችሁ ታነቡታላችሁ። ከዛ በኋላ እንትን ትርጉም ሊሰጥ የሚችል ነገር ሙሉን ካነበባችሁት በኋላ ይመጣላችኋል ማለት ነው። እስኪ እናንበባ። አንደኛው እናቷ እርሷን እና ታናሽ ወንድሟን ለማሳደግ ብዙ ለፍታለች። ሁለተኛው አሁን ትርሲት ከአዲስ አበባ ዩኒቨርሲቲ በጥሩ ውጤት ተመርቃ ጥሩ ስራ ይዛ እናቷን እየደገፈች ነው። ሶስተኛው ትርሲት የስድስተኛ ክፍል ተማሪ እያለች ነበር አባቷን በመኪና አደጋ ያጣችው። አራተኛው ትርሲትም እናቷን ከልፋት በማሰብ እናቷን ከልፋት በማሰብ ጠንካራ ጠንክራ ተማረች። እናቷን ከልፋቷል እንዳስለፋ በማሰብ ለማለት ነው እዚህ ጋር ተሳስቶ ጠንክራ ተማረች ይችላል። ስለዚህ አሁን እንዲሁ ስናየ እንኳን ሁለተኛው የመጨረሻ እንደሆነ ያስታውቃል። ስራ ይዛ እየደገፈች ነው ይላል። እናታቸው እነርሱን ለማሳደግ ብዙ እንደለፋች ይናገራል። አንደኛው ስድስተኛው ግን ሶስተኛው ግን ከየት ነው የሚጀምረው? ስድስተኛ ክፍል ተማሪ እያለች አባቷን በመኪና አደጋ ያጣችው ብሎ ይጀምራል። ስለዚህ ሶስተኛውን አንደኛ ብናደርገው ሶስት እናደርገው ትርሲት የስድስተኛ ክፍል ተማሪ እያለች ነበር አባቷን በመኪና አደጋ ያጣችሁ እሺ ከዛ በኋላ ማን ሊመጣ ይችላል አራተኛውን ብናደርገው ትርሲት እናቷን ከለ እንዳትለፋ በማሰብ ጠንክራ ተማረች ከዛ አንደኛው እናቷ እርሷን ለማሳደግ ብዙ ለፍታለች ስለዚህ መልፋቷን ነው መጀመሪያ ማስቀደም ያለብን እናቷ መልፋቷን ካስቀደመን በኋላ ልፋቷን ለማስቀረት ደግሞ ልጅቷ ጠንክራ እንደተማረች ነው የሚቀጥለው ማለት ስለዚህ ከዛ ቀጥሎ አንደኛው ነው የሚሆነው ምክንያቱም እናቷ መልፋቷን ከነገረችን በኋላ ነው ጠንክራ መማሯለት ነገራን ምችለው። ስለዚህ እናቷ እርሷና ታናሽ ወንድሟን ለማሳደግ ብዙ ለፍታለች ካለ በኋላ ቀጥሎ አራተኛ ይሆናል። ትርሲት እናቷን ከልፋት እንዳትለፋ በማሰብ ጠንክራ ተማረች ይሆናል ማለት ነው። ከዛ መጨረሻ ላይ ምን ይሆናል? ሁለተኛ ይሆናል። አሁን ትርሲት ከአዲስ አበባ ዩኒቨርሲቲ በጥሩ ውጤት ተመርቃ ጥሩ ስራ ይዛ እናቷን እየደገፈች ነው። ከስድስተኛ ክፍል ታሪኳ ነው የጀመርነው። ከዛ አሁን ግን ተመርቃ እየሰራች ድረስ ሆነ ማለት ነው። ስለዚህ እንደዚህ የያዘውን ምርጫን እንፈልጋለን። ሶስት አንድ አራት ሁለት የሚለው መ ነው መልሱ ማለት ነው። ወይም ደግሞ እንደዚህ አይነት እንደዚህ የተዘበራረቀውን አስተካክሉ ስትባሉ ግራ ከገባችሁና ግራ የሚያጋባ ከሆነ ምን ታደርጋላችሁ ምርጫዎቹን ታያላችሁ ለምሳሌ ይህን ብታዩ አንደኛ እናቷ እና እርሷን ታናሽ ወንድሟን ለማሳደግ ብዙ ለፍታለች የሚለው አንደኛ ላይ ይመጣል እያለን ነው አይ እንኳን አይሆንም ብለን ለን እናያለን ለ ካልሆነ ሀመርሃ እያለን በምርጫዎቹን በማየት መስራት ትችላላችሁ አስራ አንደኛው አንድ አይነት የሆኑ ነገሮች የጋራ መጠሪያ ምን ይባላል ሀ የተጸው ስም ለ የወል ስም ሀመርሃ የሰው ስም መመልስ የለም ይላል መጀመሪያ የተጸወው ስም ማለት ምን ማለት ነው? የተጸወው ስም ማለት መጠሪያ ስም ማለት ነው። በሌላ አገላለጽ መጠሪያ ስም፣ ለምሳሌ አሁን አንድ ሰው አቤል ቢባል ስሙ ይሄ ስም ምን አይነት ስም ነው? የተጸወው ስም ወይም መጠሪያ ስሙ ነው ማለት ነው። አቤል የተባለ ሌላ ሰው ደግሞ፣ ለምሳሌ ኢትዮጵያ ብንባል ቢባል፣ ለምሳሌ የሀገሪቷ ስም ነው አይደል? የሀገሪቷ መጠሪያ ስም ነው እንጂ እንዲሁ በተፈጥሮ የተሰጠ ስም አይደለም። ሰዎች ያወጡላት ስም ነው አይደል? ኢትዮጵያ ስለዚህ እሱም የተጸውኦ ስም ነው። የሀገራት ስም፣ የሰው ስም፣ እኛ ለእንስሶቻችን ምናወጣላቸው ለምሳሌ ውሻ ምናምን የሚለው ስም ሳይሆን ለምሳሌ እኛ ቤት ያለውን ውሻ የሆነ ስም ባወጣለት ለምሳሌ እኛ ቤት ያለውን ውሻ መቻል ብለው፣ ስለዚህ ያ ስም የመጣሪያ ስሙ ነው ማለት ነው። ማለት እሱ ላይ ሰማው ይችላል ግን ተጸውኦ ስም ነው። ስለዚህ ሰዎች የሚያወጡለት የሚያወጡዋቸው ስሞች፣ የመጣሪያ ስሞች የተጸውኦ ስም ይባላል ማለት ነው። የወል ስም የምንለው የጋራ ስም ነው። አንድ አይነት የሆኑ ነገሮች የሚጠሩበት ለምሳሌ ሰው ብንል ሁሉም እኔም፣ እናንተም ሁሉም ሰው እዚህ ዓለም ላይ ያለ ሰው በጠቅላላ ምንድን ነው ቢባል ሰው ነው የሚባለው አይደል? ስለዚህ የወል ስም የሚባለው እንደዚህ አይነት ነው። ውሻ ብንል ውሻ ደግሞ እዚህ ዓለም ላይ ያለ ውሻ በጠቅላላ ውሻ ነው የሚባሉት። የወል ስም ማለት እሱ ነው፣ የጋራ ስም ማለት ነው። አንድ አይነት የሆኑ ነገሮች የሚጠሩበት ማለት ነው። ሌላ ድመት አህያ ምናምን ብንል እነዚህ እንዳለ የጋራ ስሞቻቸው ናቸው እንጂ የተለየ ስም አይደለም። አንዱ አህያ አንዱ አህያ አህያ ስለተባለ ሌላኛው አህያ አህያ አይባልም አንልም፣ ሁሉም አህያ አህያ ነው የሚባለው። ስለዚህ ሰው፣ ውሻ፣ አህያ፣ ቀበሮ ምናምን ብቻ እንደዚህ አይነት አንድ አይነት የሆኑ ነገሮች የሚጠሩበት የወል ስም ይባላል። የሰው ስም የሚባለው እንደዚህ የሚባል የስም አይነት የለም፣ ግን የተጸውኦ ስም ከሚለው የሰው ስም ማለት ለምሳሌ አቤል ትህትና ምናምን እነዚህ የሰው ስሞች ናቸዋል። እነዚህ የተጸውኦ ስም ውስጥ የሚመደቡ ናቸው እንጂ የሰው ስም ተብሎ የስም ክፍያ የለም። ስለዚህ የሰው ስምም ያው የተጸውኦ ስም ነው። ስለዚህ መልሱ ለየወል ስም ይሆናል ማለት ነው። አስራ ሁለተኛው ከሚከተሉት ቃላት የተጸውኦ ስም የሆነው የቱ ነው? እንግዲህ አሁን ስለ ተጸውኦ ስም ነገራችኋለሁ አደለ። ስለዚህ ተጸውኦ ስም ማለት አንድ ሰው ለዛ ሰው የሚያወጣለት ነገር ነው ብያቸዋለሁ አደል ለሰውም ሊሆን ይችላል፣ ለሀገርም ሊሆን ይችላል፣ ለእንስሳም ሊሆን ይችላል። የሚጠሩበት ስም የተጸውኦ ስም ይባላል። ሀ ሀገር። ሀገር ተጸውኦ ስም አይደለም። ምክንያቱም ለምሳሌ ኢትዮጵያም ሀገር ትባላለች፣ አሜሪካም ሀገር ትባላለች፣ ህንድም ሀገር ትባላለች። ስለዚህ የጋራ ስም ነው ሀገር ማለት ነው አደለ። ስለዚህ ብዙ ብዙ እንደዚህ አይነት ነገሮች ብዙ አካባቢዎች ሀገር ይባላሉ። ስለዚህ የአንዱ ብቻ ተለይቶ የሚጠራበት ስላልሆነ ሀገር የተጸወ ስም አይደለም። የወል ነው። ለደሞ ሀይቅ ሀይቅም ለምሳሌ እዚህ ኢትዮጵያ ውስጥ ያለ ሀይቅ፣ ሌላም ቦታ ያለ ሀይቅ፣ ውጭ ሀገርም ያለ ሀይቅ ሁሉም ቦታ ያለው ውሃው ስሙ እንደዚህ ሀይቅ፣ ጣና ሀይቅ ምናምን ይባል ይሆናል እንጂ ጣና ቢባል የተጸወ ስም ነው። ግን ሀይቅ ብቻ ከሆነ የወል ስም ነው። ሁሉም ሃይቆች የሚጠሩበት ስም ስለሆነ ሃይቅ የወል ስም ነው። ይሄም የተጸውዖ አይሆንም። እህል እህል፣ ደግሞ ሁሉም የእህል ዘሮች እንዳለ እህል ሊባሉ ይችላሉ። ለምሳሌ ክክ እህል ሊባል ይችላል፣ እጤፍ እህል ሊባል ይችላል፣ ስንዴ እህል ሊባል ይችላል፣ ገብስ እህል ሊባል ይችላል። ስለዚህ እነዚህ ሁሉ ነገሮች የሚጠሩበት ስለሆነ እህል የሚለውም የወል ስም ነው። ይሄም አይሆንም። አፍሪካ አፍሪካ የተጸወተ ስም ነው። አንድ ብቻ አህጉር ናት አፍሪካ የምትባለው አይደል ሌላ አህጉር ብንሄድ እስያ ሊባል ይችላል። ሌላ አህጉር ብንሄድ አፍሪካ አሜሪካ የሚባል አለ። ሌላ ደግሞ ብንሄድ አውስትራሊያ የሚባል ሊኖር ይችላል። ስለዚህ አፍሪካ አንድ ብቻ የመጠሪያ ስሟ ነው ወይም የተጸወተ ስሟ ነው ለዛች አህጉር ማለት ነው። ስለዚህ አፍሪካ የሚለው የተጸወተ ስም ነው። መልሳችን ማይ ይሆናል ማለት ነው። 13ኛው ከሚከተሉ ስለ ጥገኛ መላ ትክክል የሆነ የትኛው ነው? ጥገኛ መላድ ምን ለምሳሌ አሁን ቅድም ቅጠሎች የሚለው ውስጥ ቅጠሎችን ስናወጣው ምን አወጣ ነው? ቅጠል የሚባል ዋና መላድ አወጣን። ከዛ በኋላ ኦች የሚላውጣ ነበር አይደል? ስለዚህ እቺ ኦች የምትባለው ምንድና ጥገኛ መላድ ትባላለች። እናች ጥገኛ መላል፣ ስለዚህ ልክ ያሉ ትክክል ያለው ነው ይላል። ሀ በራሱ ትርጉማለው ኦች የሚለው አሁን በራሱ ትርጉም የለውም። ኦች ካለ ለምሳሌ አንድ ሰው መጥቶ ኦች ቢላችሁ ምድ የምታወራው ልንለው የምንችለው አይደለም። ምክንያቱም ትርጉም የለውም በራሱ ከአንድ ከዋና ቃል ጋር የሚቆም ካልሆነ በስተቀር ከዋናው ቃል ጋር አንድ ላይ ተደርቦ ካልሆነ በስተቀር ትርጉም የላቸውም። ወይም ዋና ቃል ወይም ነፃ ምዕላድ እንለዋለን። ይሄኛውን ቅጠል የሚለው ከእሱ ጋር ተደርቦ ነው እንጂ ኦች የሚለው ትርጉም የሰጠው አንድ ላይ ሲደረብ ቅጠሎች ብሎ ቅጠል የሚለውን አበዛው ማለት ነው ግን ኦች የሚለው በራሱ ትርጉም የለውም። ስለዚህ ትርጉም አለው የሚለው ይሄ ልክ አይደለም። ለብቻውን መቆም የሚችል ቃል ነው፣ ብቻውን መቆም አይችልም። ምክንያቱም ኦች በራሱ ትርጉም አለው የለውም ካልን በራሱ ብቻውን መቆም አይችልም ማለት ነው። ኦች ተብሎ ምንም የፊደል ጥርቅም ካልሆነ በስተቀር ምንም ትርጉም አይሰጥም። ስለዚህ ይህም ልክ አይደለም። አመርሖ ብቻውን መቆም ስለማይችል ከነፃ ምላድ ጋር ይጠጋል። ነፃ ምላድ የሚል ነው። ለምሳሌ ቅጠል የምንለው በራሱ ብቻውን ትርጉም የሚሰጡ ቃላት ነጻ ምላድ እንላቸዋለን። እና ከሱ ጋር ሆኖ ነው እንጂ ብቻውን ትርጉም አይሰጥም ይላል። ስለዚህኛው ልክ ነው ማለት ነው። ስለዚህ ልክ ያልሆነው ስለሆነ የተባለ ነው። ሃና ለ ነው። ልክ ያልሆነው መምን ይናል። ሃና ለ መልስ ናቸው። ስለዚህ መልሳችን መ ይሆናል ማለት ነው። 14ኛው ከሚከተሉት ነጻ ምላድ የሆነ የቱ ነው? ነፃ ምላድ ማለት በራሳቸው ትርጉም የሚሰጡ ማለት ነው። ሃ እንደ እንደ ብንለው ትርጉም ይሰጣል። ምሳሌ እንደኔ፣ እንዳንተ። እንደኛ ብንል ምንድነው? ትርጉም ይሰጣል። እኛ ምናምን የሚባሉ ቃሎች ስላሉበት። ግን እንደ ብቻ ብል ትርጉም አይሰጥም። ስለዚህ እንደሚለው ጥገኛ መላድ ነው እንጂ ነፃ መላድ አይደለም። ይሄ የሆነም ቤት ለ ቤት ይሆናል። ቤት የሚባል የሆነ ትርጉም ያለው ቃል አለ ማለት ነው። ስለዚህ ንጻ መላድ ነው። ዎች ዎች ብሎ እንትን የለም ትርጉም አይሰጥም። ዎች ብቻ ብንል ምንም በቃ ትርጉም የሌለው ነገር ነው። ስለዚህ ይሄም አይሆንም። ማ ኦችምክ ኦችምክ ብላሁን ምን ትርጉም ይሰጣል? ምንም አይ ትርጉም የለው ማለት ስለዚህም ጥገኛ ምላድ ነው። ስለዚህ ነፃ ምላድ የሆነው ቤት የሚለው ነው፣ በራሱ ትርጉም የሚሰጥ ነው ማለት ነው። አስራ አምስተኛው ከሚከተሉት ምላዶች በትክክል የተከፋፈለው የቱን ይላል። እሺ በቅሎዎች፣ በቅሎ በቅሎዎች፣ በቅሎዎች ተብሎ አይከፈልም። እንዴት ነው የሚከፋፈለው? አንደኛ ነፃ ምላዱ ለብቻ እናወጣዋለን። ለምሳሌ በቅሎ ከሆነ በቅሎ ብለን እናወጣዋለን። ከዛ በቅሎ ለብቻ ከወጣም በኋላ በቅሎዎች አይደለ አንድ ላይ በቅሎዎች አይደል ዎች በቅሎ ዎች ብለን ማውጣት ያለብን ማለት ነው። እዚህ ጋር ደግሞ በ በቅሎዎች በምትባል ምንም ትርጉም ያላትም በምትርጉም የለውም፣ ቅሎዎችም ትርጉም የለውም። ስለዚህ ይሄ አይሆንም። ይሄ ደግሞ በ በቅሎዎች ይኛውም ይህም ትርጉም የለውም። ይህም ትርጉም የለውም። አንደኛው ትርጉም መስጠት አለበት ግዴታ ስንከፋፍለው አመሮሀ በቅሎዎች ይኸኛው ልክ ነው ማለት ነው። ልክኛ እንደከፈል ነው። በቅሎ አለ በቅሎ የሚባል እንስሳ ነው። አህያና ፈረስ አንድ ላይ ሲዳቀሉ የሚፈጠር እንስሳ በቅሎ ይባላል አይደል? ስለዚህ በቅሎዎች ብሎ እንደዚህ ይሆናል። መደሞ በቅሎች ሎች በቅሎች በቅም ትርጉም የለውም። ሎችም ትርጉም የለውም። ስለዚህ እንደዚህ አይነት አከፋፈል የለም። ስለዚህ መልሳችን ሀመር ውሃ ይሆናል ማለት ነው። 16ኛው ከሚከተሉት ምዕላዶች በትክክል የተከፋፈለው የቱ ነው ይላል። ነጻ ነት ነጻ ማለት ቃል ነው አይደል ነጻ። ስለዚህ ነት ይሄ ልክ ነው። ልጅነ ት ልጅነ ልጅነ የሚባል ቃል የለም። ልጅ ወይ ቢሆን ነው እንጂ ልጅነ የሚባል ትርጉም ያለው ቃል የለም። ትም ትርጉም የለውም በብቻው። ስለዚህ ልጅነ ት ይሄ አይሆንም። ሀመር ውሃ ትምትር ትሽ ትምትር የሚባል ቃል የለም፣ ትሽም የሚባል ቃል የለም። ቢያንስ ከሁለቱ አንዱ ትርጉም መስጠት ነበረበት። ይሄም አይሆንም። ከዛ መ ወረ ቀት ወረ የሚባል ቃል የለም፣ ቀትም የሚባል ቃል የለም። ስለዚህ አሁንም መልሱ ሃ ነው የሚሆነው። ነጻ አለ ከዛ ነት ደግሞ ጥገኛ ምላ አይደለ በአጠቃላይ ነጻነት ይሆናል አንድ ላይ ማለት ነው። አስራ ሰባተኛው አስቴር ክፉኛ ታማለች። በዚህ አረፍተ ነገር ውስጥ ተውሳከከግሱ ዳሽ ነው ይላል። ተውሳከግስ የምንለው ግሱን ወይም ማሰሪያን ቅጹን የሚገልጸው ቃል ነው ስለዚህ አስቴር ክፉኛ ታማለች ይችላል አይደለ ስለዚህ ታማለች የሚለውን ቃል የገለጸልን ክፉኛ ነው አስቴር ክፉኛ ብል ክፉኛ አስቴርን አይገልጽማ ይገልጽማ ክፉኛ የሚለው ማንን ነው የሚገልጸው ታማለች የመታመሙን ልክ ነው በጣም ታማለች የሚለውን ነገር ክፉኛ ይገልጽልናል ስለዚህ ተውሳከ ግስ የምንለው የግሱ ገላጭ ነው ስለዚህ የግሱ ገላጭ እዚህ ውስጥ ግሱ ታማለች ሲሆን ገላጩ ክፉኛ ነው መልሳችን ክፉኛ ይሆናል መልሱ ሀ ነው ማለት ነው። ክፉኛ የሚለው መልስ ይሆናል። ታማለች የሚለው ይሄ ግስ ነው። አስቴር ደግሞ ስም ነው ማለት ነው። ከዛ ይሄ ተውሳከ ግስ ይሆናል። መልሳችን ሀ ነው። አስራ ስምንተኛው አለሙ ነገ በጠዋት ይመጣል ይላል። በዚህ አረፍተ ነገር ውስጥ የጊዜ ተውሳከ ግሱ ዳሽ ነው። ነገ የሚለውም ጊዜን ይገልጻል፣ በጠዋትም የሚለው ጊዜን ይገልጻል አይደለ? ስለዚህ ነገ በጠዋትም የሚለው ጊዜን የሚገልጹ ነገሮች ናቸው። ማን ነው ሁለቱ የሚገልጹት ይመጣል የሚለውን ግሱን የሚገልጹ ናቸው አይደል? ስለዚህ የጊዜ ተውሳከ ግሱ ነገም ሊሆን ይችላል በጠዋትም ይሆናል ሁለቱም ይሆናል። ስለዚህ መልሳችን ነገም በጠዋትም ይሆናል። ሀና ሀ ይላል። ይህ የተሳስቶ ነው። ጥያቄው ሀና ሀመሩሀ ነው የሚለው የሚሆነው። ስለዚህ መልሱ መ ነው። ሀና ሀመሩሀ ብሎ ከተስተካከለላችሁ ያን የሚፈትኗችሁን ተፈታኞች ጠይቋቸዋላችሁ ልክ አይደለም ትሏቸዋላችሁ ካስተካከሉላችሁ ሀና ሀመሩሀ ካሉት መ ይሆናል። ግን ባይሉትም እንኳን ሞስት ፕሮባብሊ መብትሉት የተሻለ ነው ማለት ነው። ባስተካከሉትም እንኳን አስራ ዘጠነኛው ከሚከተሉት ቃላት ቅድመ ግንድ ቅጥዬ ያለው ቃል የቱ ነው ይላል። ቅድመ ግንድ ማለት ከነፃ ምላዱ ፊት ለፊት የሚመጣ ለምሳሌ አሁን የቤታችን ቢሆን የቤታችን ሚል ቃል ቢኖር የ አለ ከዛ ቤት አለ ከዛ አችን ነው የሚሆነው ስለዚህ ያለ ቤት አላችን ነፃ ምላዱ ቤት ነው። የምንድነው ነው ቅድመ ግንድ ነው። ቅድመ ግንድ ማለት ይህንን ነጻ ምላዱን ግንድ ብለን ብንቆጥረው ከነጻ ምላዱ መጀመሪያ የሚመጣው ቅድመ ግንድ ይባላል። ከእርሱ በኋላ የሚመጣው ድህረ ግንድ ይባላል። መሀል ላይ ደግሞ ሚገባሉ አንዳንዴ እነሱ ደግሞ ውስጠ ግንድ የሚባሉ አሉ። ስለዚህ ቅድመ ግንዱ እዚህ ጋር አሁን ይሄ ነው ማለት ነው። ስለዚህ ከነፃ ምላዱ በፊት ያላቸው ቅጥያ ያላቸው ቃላቶችን ነው የምንፈልገው። ሀ ምን ይላል መከራት መከራት፣ ይቅርታ። ስለዚህ ፊት ለፊት መከራት የሚለው ፊት ለፊት የለውም ማለት ነው። ምንም አይነት ቅጥያ የለውም። ይሄ አይሆንም። ለገንዘባችን ገንዘብ ገንዘብ ብሎ ከዛ አችን ነው። ከፊት ለፊት ምንም ቅጥያ የለውም። ይህም አይሆንም። ተማሪዎች ማን አለ ተማሪ አለ፣ ከዛ ዎች አለ። ይሄኛውም አይሆንም። ቅድም መጀመሪያ ላይ የለውም። መስለ ወደቀች ስለ አለ ወደቀ አለ ጁል ስለዚህ ስለሚለው ቅድመ ያ ፊት ለፊት አለው ማለት ነው። ስለዚህ መልሳችን መ ይሆናል ማለት ነው። ሃያኛው ከሚከተሉት ቃላት ድህረ ግንድ ቅጥዬ ያለው ቃል የቱ ነው? ድህረ ግንድ ደግሞ የትኛው ነው ብያቸው አለው። ከነጻ ምላዱ ቀጥሎ ያለው ማለት ነው። መጨረሻ ላይ የሚመጣው ሃ ምን አለ? የሀና የና ሃና ማለት ነው። ቅድመያ ነው እንጂ ድህረ የለውም። ይሄ ለ ወደ ቤቴ ወደ አለ ቤት ኤ ማለት ነው። ቤት አለ ወደ አለ ኤ። ስለዚህ ድህረ አለው የሚል ሀመርዋ እንደ እናት እንዳለ ከዛ እናት። ስለዚህ ምንም ድህረ የለውም። መ በመኪና በ አለ ከዛ መኪና። ይህኛውም የለውም። ስለዚህ መልሳችን ምን ይሆናል? ለ ይሆናል ማለት ነው። ኤ የሚል ድህረ ቅንጥ ድረ ግንድ ቅጥያ ስላለው ማለት ነው። እሺ ተማሪዎች የዛሬው ቪዲዮ ይህንን ይመስል ነበረ። ከቪዲዮው ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ሌሎች የሚከብዷችሁ ነገሮች ካሉ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ፣ ይሰራለሁ። የሚኒስትሪ ጥያቄዎች ይሄ ይሰራልን፣ ይሄ ቦታ ያለው ጥያቄ ይሰራልን ብላችሁ ጥያቄውንም መላክ ትችላላችሁ። ወይም ደግሞ ጥያቄውን የሚገኝበት የቴሌግራም ቻናል ካለ እሱን መጠቆም ትችላላችሁ። ጥያቄዎችን እኛ ሰርተን ቪዲዮ ምንለቅ ይሆናል ማለት ነው። እሱን እንዳትረሱ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ፣ እንዲሁም እንደዚህ አይነት ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን አይርሱ። ቪዲዮዎችን ቶሎ ቶሎ ስለምንለቅ እንዳያመልጣችሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።